ሰላም ሰላም፣ ውድና የተከበራቸው የኛ ቤተሰቦች ደና ናቸው? እግዚአብሔር መስገን እኔ ደና ነኝ። በሀገር ውስጥም በውጭም ያላችሁ ቤተሰቦቻችን ሰላማቸው ይብዛ። ስራ ምናምን፣ ጤና እንዴት ነው? ሁሉ ሰላም። እግዚአብሔር መስገን፣ እኛ ጋር በጣም እግዚአብሔር መስገን፣ እኛ ጋር አሪፍ ነው። ያው እንግዲህ ያለውበት ሁኔታ ትንሽ ደስ የሚል ሁኔታ አይደለም። ማለት ከእናንተ ምን የሚደበቅ ነገር የለም። ቤተሰብ ያለውን ነገር በሙሉ ወደ እናንተ ነው እያስተላለፍን ያለ ነው። እንደ ቤተሰብም እናንተ ምክር እየሰጣችሁ ነው ያላችሁት። በዚህ አጋጣሚ አመሰግናለሁ ቤተሰቦቼ። እና ደግሞ አሁን ያለውበት ሁኔታ ትንሽ ደስ የሚል ሁኔታ ላይ አይደለም ያለውት። ያው የአብ ስራም ብቻ ብዙ ነገር አድርጋለች። ኤዱም ደግሞ ትናንትና በሰራችው ቪዲዮ ላይ ትንሽ ደስ ማይል ነገር ነው እየሰራች ያለችው እና ብቻ በዚህም በዛም ካሌብም እየሰራ ያለው ነገር ጥሩ አይደለም። ባለፈውም በእኔ ቤት የተደረገውን ነገር አይታቸዋል እና ያለውበት ሁኔታ በጣም ደስ የሚል ነገር አይደለም እና ጓደኞቼ፣ በፊት ብዙ ነገር ስናሳልፍ የነበረው ጓደኞች አሁን ላይ ግን ብትንትን ብለን ሁላችንም በየራሳችን ብዙ ነገር ውስጥ ገብተናል። ጓደኛ ማለት እንደዚህ ነው ወይ እስከማለት ደረጃ ደርሰናል ማለት ነው እና ቤተሰቦቻችን ደግሞ ከጎናችን ሆናችሁ ያለንበት ሁኔታ እየጠየቃችሁ ስለሁላችንም ተጨንቃችሁ ለምጠይቁ ሰዎቻችን ከልብ ነው የምናመሰግነው። እና ደግሞ ኤዱም ደግሞ እንደጠበኳት የሆነች አይደለም ማለት፣ ብዙ ነገር ተነጋግረን ነበር። እሷ የሚጠቅማት ነገር ብዙ ነገር እያረኩላት ነበር። እሷ ግን የኔን ነገር ማለት እኔ መክራትን እኔም ለእሷ ነገር ለእሷ ብዬ ማድረገውን ነገር ጭራሽ ቦታ እየሰጠችው አይደለም ማለት። ያው ትናንትና ያየሁት ቪዲዮ ላይ እናንተ ማይታችቷል። እና ካሌብ ጋር ሂዳ ነው እንደዛ ስትል የነበረው ና ከሀብስራም ጋር በቃ ብቻ ያለው ነገር ደስ አይልም። እኔም የጠበቅኩት ነገር አልነበረም እና ኤዱ እንዴት እንደዚህ አይነት ሰውናት አሉ ማለት ከምጠብቃት በላይ በጣም ያስከፋች። ኤዱ በማልጠብቃት ቦታ ሂዳ እንደዛ ማረጓ ለኔ ክብር ማለት ለእኔ ክብር እንዳልሰጠችኝ ነው እዚህ ላይ የምገነዘበው ማለት እኔ ያማከረችኝ ነገር የለም። ትናንትና እንደዛ ስታረግ ቢያንስ ልታማክረኝ ነው ወይ ደግሞ ልሄድ ነው ማለት ነበረባት። ግን እሷ ምንም ያለች ነገር ጭራሽ አልደወለችልኝም። ምንም ሳትደውልልኝ ሳታማክረኝ የሰራችውን ቪዲዮ ያችኋለሁ እና ትንሽ በሱ በጣም ደብሮኛል። ያው ባለፈውም በያቡ ነግሬያችኋለሁ ብዙ ነገር እንደነበረኝ ካሌብም እንደዛ አድርጎ፣ እኔ ደግሞ ያው ኤደንን ጀስት ወደ ድሮም ወደ እንድትመለስ ብዙ ነገር ጥረት እያረኩ ነበር እና እሱን ነገር ከቦታ እንዳላየችው ቦታ እንዳልሰጠችው ነው እኔ አሁን ላይ እየተገነዘብኩ ያለት እሷ አይዶን ነውን እንጃ። ስሜቷን ማዳመጥ አቅቶታል ነው ምለው። ማለትም ያው እንደዛ አውርተን ካሌብ ጋር ሂዳ እንደዚህ ማረጓ ትንሽ ያው ደብሮኛል ማለት ነው። እናም ትናንትና ያደረጉት ነገር ያብስራን፣ እንደዛ ኤዱ በተለይ እንደዛ አመነጫጭቃ እንደዛ ስትልካት ጀስት እኔ በጣም ነው ያዘንኩት ማለት የሰው ልጅ ክብር ለሰው ልጅ ክብር መስጠት ያው ምንም ነገር ሰው ቢያጠፋ ክብር መስጠት አለበት። ራሱም ክብር እንዲከበር ሰው ማክበር ይኖርበታል ብዬ ነው የማስበው። ምንም ብታጠፋ እንደዛ መነጫጭቃ መላኳ ትንሽ ደብሮኛል። በሌላ ነገር ባታያይዙት ደስ ይለኛል ይሄን ነገር እንደዚህ ማለት ማለት ነው። ምክንያቱም ማንም ሰው መመነጫጨቅ የለበትም። ሁላችንም ጓደኛ ነበርን ተከባብረን ያለውን ነገር መፍታት ሲኖርብን እሷም እንደዛ መነጫጭ ጋር ተቀይራ እንደዛ በማረጓ ትንሽ አዝኛለው። እና ደግሞ ያው ዛሬም አንዳንድ ነገሮችን ለመፍታት አንዳንድ ነገሮችን ለማውራት መሰለኝ እኔ እንጂ አልገባኝም። እና ሄዱ ቀጥረውኛል። ከፈለጉኝ እኔ አላቅም። በዚህ አጋጣሚ ግን እኔም የማወራቸው ነገር ይኖራል፣ ማለት ምነግራቸው ነገር እኔም ፈልጋቸው ነበር። ብቻ እነሱም ለምን እንደቀጠሩኝ ምን ሊያወሩኝ እንደሆነ እሰማለው። ያው እኔም ደግሞ ማወራቸውን ነገር አወራቸዋለሁ። እሷ መታ ጀስት አብረን የምናወራ ይሆናል ማለት ነው። እስኪ መጡ እንጠብቃቸው። ያኔ ልጅ ያለን ሆነች ጎረቤቴ፣ ከቤትሽ አልጠፋ አጠፊም ከቤቴ ክፉ ደግ አናውቅ ነት ነገር ተቃቅፈን በአንድ አልጋ እኔ ተኛ ነበር። ያ መልካም ጊዜ ልጅነት፣ ልጅነት እንደምን ብሎ ቢያጥር ያጥር ውበትሽ በስለ ጎመራ ጎመራ

ዛሬ አጣድፍ የጠራው እኔም ፈልግሽ ነበር፣ ነገሮች ላወራሽ ስለዚህ ተፈላልገን የተገናኘ ነው ማለት ነው። መጀመሪያ ግን አንቺ ለምን እንደፈለግሽኝ ብታወሪኝ ደስ ይለኛል። እኔማ ያው ሰሞን እየተፈጠረ ያለውን ነገር አይተሀል። ካሌብም ጋር ሰላም ሁነናል፣ እንደምታይም በጣም ደስ ብሎኛል። ግራንት እንደሚያስደስት አውቃለሁ። አንደኛ ደስታዬ እንደሚያስደስት ስለማውቅ ለዛም የጠራው ፤ ሁለተኛ ደግሞ በባለፈው ቪዲዮ አይተሀል ከእኔም ቤት የሰራ ነው። እና ካሌብም ብቻ ነገሮች አንዳንድ ነገሮች ስላልገባው አንተ ጋር ትንሽ ተቃይማችሁ ነበረ ስለዛ ጉዳይ እንድታወሩ ምክንያቱም እኔና አንተ ካሌብ ማለት ብዙ ነገር ያሳለፍን ጓደኛ ማቾች ነው። ስለዚህ ተቃይመን መቅረትም ስለሌለብን ያለውን ነገር አውርተን ይቅርታ እንድንባባል ስለፈለግኩ ነው የጠራችሁ። እሱ ስለሽ ሀሳብሽ አሪፍ ነው፣ ግን ጀስ ከኔ ጋር ብዙ ነገር ማውራት ነበረብሽ ሳታሳውቂ ለምደ ሁላ ነገር ምታደረግ አኩርፌ ነው አኩርፌ ምናምን ሳይሆን ስ መናገር ነበረብሽ። እኔ ላንቺ ብያለሁ። እኔ እኮ መናገር ነገር ሁላ ውስጥ ግን ሳይታሰብ የተፈጠረ ነገር ነው እና ካሌብም ደግሞ ይቅርታ። ሌሉን ያመጣው ቃለ ማለት እናንተ ብዙ ተቀያይምናናል። ማለት መቀያየም ያልነበረብን ሰዎች ነው። አንዳንድ ጓደኛሞች ችግርህን ለካፈለ ችግር ለተካፈለኝ የሚገባን ሰዎች ነበረን ግን ያው ነገሮች ሳንጠበቃቸው በማንፈልጋቸው መንገዶች ሄደው ሁለታችንን ለያዩት ሆናል። እኔ ማስቀየም ያለው አንተ ማስቀየም ይመኛል። ጓደኝነት ማለት መተሳሰብ ጥህን የውስጤን የምንተዋውቅ ሰዎች ነበርን። ግን ያው በአንድ አጋጣሚ ነገሮች ሳንረዳቸው እኔ እናንተ ተለያይተናል። የምርስ ነግርህ በነበሩ ጊዜያቶች ከውስጤ ፈልጌ ወይም አንተ ማስቀየም ፈልጌ ሲሆን እነዛ የተፈጠሩት ነገሮች ከአንተ ጋር ያለ ነገር ትንሽ እንደንም መጀመሪያው መሆን ስላልቻለ እና ለተፈጠሩት ነገሮች ሁሉ ፈልጌ ያደረኩት ወይም አንተን ለማስከፋት አንተን ለማስቀየም ብዬ ያደረኩት ነገር አይደለም። በአጠቃላይ ብቻ ይቅርታ። ጀስት እንደዚህ ስለጠየከኝ፣ እንደዚህ ስላዋራኝ ደስ ብሎኛል። በመጀመሪያ እና ስልሽ ያው መቀየም አለመቀየም ሳይሆን ብዙ ነገር ብዙ ማይሆን ነገር ነው ያዳገኝ፣ ካሌብ እና እኔም ደግሞ ጀስት በንግግር ማመን ሰው ነኝ ይቅርታን በአንድ የመቀበል ብቻ ሳይሆን አሁንም ደግሞ እየሰራው ያለው ነገር ደስ ስላላይ ላይ ያለፈው አልፏል እና የወደፊቱን ለማስተካከል ነው። እኔም ሞክራለሁ እያልኩኝ ቀድሜ ከቤተሰቦቼ ጋር እያወራው ነበር። ግን ለዚህ ብቻ ነው የጠራሽኝ? ከዚህ በላይ ምን ነገር አለ? ማለት ደስ ብሎኛል። እንደ ስታርቃችሁ ምናም ስላዩ ወይም በጣም ነው ደስ ያለኝ። ማለት ሁሉም ሲያጠፍ በጠፋው ልክ ይቅርታ መጠየቁ ጥሩ ነው። አጠፋህም አላጠፋህም ይቅርታ ማለት አለብህ እና አንተም ተሸንፈ ይቅርታ በማለት አንተም ጥፋትን አምን ይቅርታ ስላልክ በጣም ደስ ብሎኛል። ከዛ በተጨማሪ ደግሞ ከዚህ በኋላ አብረን እንድንሆን ነው የምፈልገው። ሁላችንም ደስተኛ እንድንሆን እፈልጋለሁ። ወደ ድሮ ጓደኝነታችን እንድንመለስ ፈልጋለሁ እና ካጠገባችን እንድትርቅ አልፈልግም፣ የምር በዚህ አጋጣሚ ማለት እኔ ራሱ ያው ነገሮች እንደ መታያቸው ከዚህ ጋር አሁን ሰላም ሆነናል። ነገሮችን እያስተካከልን ነው ያው የኛ ደግሞ ደስታ አንተን እንደሚያስደስት መቶ ፐርሰንት እርግጠኛ ነው። ምክንያቱም ጓደኛ ማለት ያው አለ አይደል ሁሉ ነገር የሚያውቅ ሁሉ ነገር የሚረዳ በጣም ሲለፋ የነበር ሰው። አዎ ብቻ ነገሮች አስተካክለ ነው አንድ ላይ አንድ ላይ ልንሆን ነው። በዚህ በተፈጠሩት ነገሮች ሁሉ ከጎናችን እንደነበርክ ከእንግዲህም በኋላ ከጎናችን እንደምትቆም መቶ ፐርሰንት እርግጠኛ ነኝ እና ጓደኛ በጣም እወድሃለሁ በጣም ሄዱ ያሁላ ነገርስ ማለት እንደ ቀልድ ነው ማለት ነው። ይሄ ስልሽ አሁን መታችሁ ምንድነው ያላችሁኝ እያላችሁ ያወራ ነው እንጠብቀው ነገር አይደለ ሁላችንም መስሎት ነው ያሁላ ነገር። ስንት ነገር አውርተን ከኔና አንቺ ጀስት እሱ ኦኬ ስላልነገርኩት ደብሮ ነው እንዴ ያ እሱ ምንድን ነው ባለፈው አፈቅራት አለው ምናምን ያለውን በጣም ተቀይሞ ነበር። እና እሱን ያልነገርኩት መስሎ ከሆነ እነግርዋለሁ። አንተም ተረድተዋል። ሲጀመር እኔና ካሌብ አብረን አንድ ላይ እንድንሆን ለማድረግ በጣም እየለፋህ ነበረ በዚህ ልክ የምትወዳት እህትህን ጓደኛህን ፍቅረኛ እስከማለት ደርሰሃል እና እውነት ለአንተ ምን እንደምልህ አላልኩም የምን ውሸት ነው የምን ጓደኛ ነው የምን እህት ወንድም የምትይው ሄዱ እኔ አልገባኝ ስለእኔና ስለአንተ ነው ባለፈው ስለአንተ ማለት አፈቅርሻለሁ ምናምን ስትላት ያሁን የምሳጠ ደንግጬ ምናምን ነገር ነበር እና ውሸት እንደነበር ስትነግረኝ እሱን ይቅርታ አድርጌልሃለሁ በአጠቃላይ እና አሁን ራሱ እኔ ከአንተ ጋር በመምጣቷ ደብሮኝ ነበር ስለ አሁን እየነገርኩ ማለት አልገባኝ። ምን እኔ ካሌብ ጋር መምጣቴ እንዴት አንተ ሊያስደብር ይችላል? ማለት ይህን ሁሉ መስዋዕትነት የከፈልነበት ይህን ሁሉ ነገር ያደረግነበት ነገር ሲደርስ እኔ እስካሁን ከአንቺ ጋር የነበርኩበት ጊዜ እናንተ እኮ አሁን ብቻ አይደለም፣ ከዚህ በፊት ስንት ስንት አመታት አብረን ነበር። አሁን ላይ እኮ እህትና ወንድም አልነበርንም ስንት ነገር ተነጋግረን ያን ነገር አሳለፈ። እንዴት ነው አሁን መተሽ እንደዚህ ደርሰሽ? እኔ እናንተ ምን አሳለፈ ካሌብን ተሸዋል ነበር እኮ ታረቅን እኮ አልኩህ። የሰው ልጅ ይጋጫል። አረ እንዴ ይመስለኛል ማለት ነው። ምንድነው እውነት እንደነገርኩ ምን አውቃለሁ? ሁሉ ነገር አውቃለሁና አንተናት እንደ በፊቱ ድራማ መስራት አውቁ የምሪም ነገር ሁሉ ማርያም፣ ሁሉም ነገር አልቋልና እዚህ ጋር አሁን እንደ ድሮ ፍቅረኛ ሆነ ሄደን አትቀልጂ እኔ እስካሁን ዝም ብለህ ሄደን አቀልጅ ምንድን ነው እያልክ ያለው? ቆይ ተምርሽ ሄዱ አይን አይኔን እያይሽ አታዋሪኝ። ምንድን ነው? ቆይ የምትነግረና ና ቆይ። አሁን ኖርማል ተታርቀና ነገሮች አስተካክለናል ተባልካል። ከዚህ በላይ ምንድን ፈልገው? እኔ እና እሷ አንዴ እናውራ። ምንድን የተፈጠረ ነገር አለ? ምን ምን ይከፋኛል

ፍቅሬን ተቀብለሽኛል እንዴ? አሁን ሁላ ነገር ኮሽት ነው። ካሌብ ለማስቀናት አውቀ እንደዛ ነገር ግን ይተባባል ነው አይደል? ምን የነበረን ነገር እንደዛ ነበር። እህትና ወንድም እኮ በፊት ነበር ና ጓደኛችን አይደለ እንዴ ስትል አልነበር? ምን ተነ ጓደኛ ብትሆንማ አንተ ጥላት እንደዚህ አትሄድም ነበር። ጥላት የሄድክ ጊዜ እኔ ነበር ተንከባክቤ እስካሁን። እንደዚህ እኮ እሱ ቴንኪው ልንል እኮ መጣኔ። እሱም እኮ ስላጠፋው ነገር ይቅርታ ሊል ነው። ወደሱ የምትመለሽው ሁሉ ነገር ሁሉ ዛሬ ኖርማል እኔ ይቅርታ ለመጠየቅ ነበር የመጣሁት፣ ግን አንተ እያደረክ ያለው ነገር። ይቅር ብያለሁ። አንተ ጓደኛዬ ነዋ፣ ሰማኝ። ጓደኛዬ ነዋ፣ ጓደኛዬ ነዋ፣ ጓደኛዬ ነዋ። እንዴት የጓደኛህን ፍቅረኛ አፈቅርሻለሁ ትላለህ? ምን ይነሱ ነው? የት አመለካከት ነው ያለህ? እንዴት ነው የምታስበው? ሲጀመር ከአንተ እንደዚህ አልጠበቅምሽ። ጭራሽ ሄዶ አንቺ ነሽ እንደዚህ የምታስደፍሪኝ ይሁን አይቆ እስኪ ካይ ኤዱ፣ አንቺ ልጅ እንደዚህ የምታስደፍል ኤዱ? እሷ ናት እንደዚህ የምታስደፍል እኮ አይደለም። እኔ እናንተ እናወራለን፣ እስኪ መቼ ነው እኔ እናንተ ስለ ፍቅር ያወራን? ሲቀጥል ሁሉ ነገር እያቀርን እያሰብን ባለበት ሰዓት አንተ ስለ እንደዚህ ነገር ታወራለህ? እሺ፣ ለምን ጃኬቱን አድርጋሽ ለምን አልመጣሽም ዛሬ የምንሄድበት ቦታ ነው። ምን የሆነ ቦታ የምንሄድበት ቦታ ይኖራል ብዬ ነው ይሄን አድርጌ የመጣሁት። ዛሬ ይኸውልህ ኤደን ስላለችኝ መጥቼ ይቅርታ ልጠይቅህ መጥቻለሁ። ግን እያደረክ ያለው ነገር በፍጹም ልክ አይደለም ካሌብ። አንተ አይመለከትህም። በጓደኛዬ ነህ። ተረጋጊና እናውራ

ስለአንተ ክብር ምንም የሚያገባኝ ነገር የለም። የሚባል ነገር የለም የለም። እኔ ፊታንችን እንደሚያፈቅድሽ ለምን የሚወራው እኮ። በስነ ስርዓት እንደ ትልቅ ሰው እንደተማረ ሰው መጠየቅ ትችላለህ። እኔ ምን እንደሚያወራ ሊገባኝ አልቻለም። እዚህ በላይ መቆየት አልችልም። ሄዶ እንሂድ በቃ።